ለመሆኑ ፊልጵስዎስ ምዕራፍ 2 ቁጥር 12 በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ማለት ምን ማለት ነው? አሁን አንዳንድ ነገሮች የሚጎዱን እኛ አማርኛም ተናጋሪዎችም ስለሆንን ነው። ማለት የአማርኛው መጽሐፍ ቅዱስ ለዚህ ነው አማርኛው መጽሐፍ ቅዱስ ብቻ እያጠናን መጽሐፍ ቅዱስ ይገባናል ማለት ስለማንችል ማለት ነው። እና ትርጉሞችን ማየት አለባችሁ የምለውን የብዙ ጊዜ ለዚህ ነው ማለት ነው። አንድ እንግሊዝኛ ተናጋሪ ቢሆን ወይም ሌላ ቋንቋ ተናጋሪ ይሄ ቋንቋ የለም። ቢኮዝ አሁን ለሀበሻ የሚመስለን ለእኛ ይሄ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለው ይሄ ፈጽሙ የሚለው ነገር ሰንበዲ የሆነ ነገር ጀምሮ አንተ ጨርሰው የሚል ነው የሚመስለው። መጽሐፉ ኧረ እንደሱ እኮ አይደለም የሚለው የራሳችሁ መዳን ፈጽሙ የሚል ነገር ሲሰማ ልክ እንደዚህ ነው የሚመስለው አሁን የሆነ ሰውዬ ይህንን እንግዲህ ህንፃ ጀምሮታል፣ አይደለም መሰረቱ ወጥቷል፣ የሆነ ነገር ብቅ ብቅ አድርገዋል። ከዛ በኋላ ቃሉ የሚለው ምንድነው? ፈጽሙት ስለሆነ እስከ መጨረሻው መስኮቱን እና ብሎኬቱን ምናምን ሁሉ አንተ ጨርሰው እና ይህንን ህንፃ ፍጹም አድርገው ጨርሰው። ሰንበዴ ጀምሮት ነበረ፣ አንተ ጨርሰው የሚል ነው የሚመስለው። ፊልጵስዎስ ምዕራፍ ሁለት ብዙ ሰው የሚጠቅሰው ስለሆነ ማለት ነው ዛሬ ይህንን ክፍል እንፈተዋለን ማለት ነው። ይሄ ክፍል በጭራሽ እንደዚህ አይነት ትርጉም አይደለም ያለው። ኢየሱስ ክርስቶስ የሆነ ነገር ጀምሯል፣ አንተ ጨርሰው። መዳን የሚባል ነገር ኢየሱስ ጀምሯል፣ አንተ ጨርሰው። ምንም ማድረግ አይቻልም። ይሄ እንግዲህ አገልጋዮቻችን መድረክ ላይ ወጥተው ይህንኑ ጥቅስ ስለሚጠቅሱ ማለት ነው እና ያው እንግዲህ የሚገለገለው ደግሞ ሕዝብ ይሄንን ቢጠቅስ ይጣቅስ ደግሞ ምንም አይገርምም። ለማንኛውም ግን ይህንን ጥቅስ ለዛሬ ለአንዴና ለመጨረሻ ጊዜ በእንደዚህ አይነት መልኩ ትረዱታላችሁ ብዬ አስባለሁ ማለት ነው። ሲጀምር አውድ የሚባል ነገር አለ። እንግዲህ አስተማሪዎቻችን ትምህርት ቤት ተምረናል ይላሉ፣ ትምህርት ቤት ውስጥ አውድ፣ ኮንቴክስት ይባባሉ ነው የሚውሉት። መድረክ ላይ ሲወጡ ኮንቴክስቱ የት እንደሚገባ ግራ ነው የሚገባኝ ማለት ነው። ለማንኛውም ሁለት ከአንድ ጀምሮ ምንድን ነው እያወራ ያለው የሚለውን ነገር እናያለን። ለማንኛውም ግን ይሄ ክፍል ራሱ በእንግሊዝኛ ግን ምንድን ነው የሚለው ከተባለ ኮ ይሄ ክፍል ኮ ይሄ ፊኒሽድ የሆነ ኢየሱስ ክርስቶስ ስታርት ያደረገውን ነገር አንተ ፊኒሽድ አድርገው እኮ አይደለም። የእንግሊዘኛው እኮ እያወራ ያለው የእንግሊዝኛው መጽሐፍ ቅዱስ እኮ ኦልሞስት ሁሉም ቨርዥኖች በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚለውን ወርክ አውት ዩር ሰልቬሽን እኮ ነው የሚለው ኬ እንጂ ፊኒሽድ ዩር ሰልቬሽን እኮ አይደለም የሚለው ጀስት ወርክ አውት ዩር ሰልቬሽን ነው የሚለው እና ወርክ አውት ዩር ሰልቬሽን ማለት ደግሞ ምን ማለት ነው እንግዲህ ወርክ አውት እንግዲህ ከገባችሁ አንድን ነገር ተሰርቶ ያለቀን ነገር ማውጣት ማለት ነው አይደለም የቃሉ እራሱ ማለት ነው እና እንደው ዝም ብላችሁ እንኳን ትርጉሞችን ብታዩ እኮ ቱ ሊቭ

ወርክ አውት ዩር ሰልቬሽን ማለት ኤግዚቢት አድርጉት ማለት ነው፣ እና ያው ዴሞንስትሬት አድርጉት ማለት ነው። ሌላ ውስጥ ደግሞ ፕራክቲስ አድርጉት ማለት ነው። ኦኬ ዘ ሰልቬሽን ዊች ብሊቨርስ ሃቭ ኢን ክራይስት ኦኬ። ይሄ በክርስቶስ ያላቸውን ደህንነት፣ አማኞች ያላቸውን ደህንነት፣ እሱን ኤግዚቢት አድርጉት፣ ፕራክቲስ አድርጉት ዴሞንስትሬት አድርጎት ወርክ አውት ዮር ሳልቬሽን ማለት ይሄ ነው ማለት ነው ባጭሩ። እና አውዱንም ደግሞ ብናየው ያው ፊልጵስዎስ ምዕራፍ ሁለት ላይ እኮ እንደዚህ ነው የሚለው፣ ጀስት በክርስቶስ አንዳች ምክር ቢሆን የፍቅር መጽናት ቢሆን የመንፈስ ሕብረት ቢሆን ተመልከቱ፣ እንግዲህ አማኞችን ነው ምሕረትና ርህራሄ ቢሆን እነዚህን ሁሉ ማለት እኮ ነው ደስታይን ፈጽሙልኝ በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ ይሁንላችሁ። ይሄ እኮ ነው ኤግዚቢት አድርጉት የሚለው። ኤኒዌይስ፣ እናንብብ። ኦኬ፣ ይሄንን እኮ ነው ፕራክቲስ አድርጉት እኮ ነው ቢለው፣ ወርክ አውት ዩር ሳልቬሽን ዲስ ዋን። እሺ፣ እንጨርሰው እስቲ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታደርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ቁጠር። እነዚህ ነገሮች አርጓቸው ቆሉ። ኦኬ ዚስ ኢዝ ወርክ አውት ዩር ሳልቬሽን። ከዛ አንድ ስታንዳርድ ያመጣልናል ማለት ነው። ኦኬ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይሄ ሐሳብ ከላይ የጠቀሳቸው ማለት ነው። በክርስቶስ ውስጥ ነበረ ማለት ነው። በክርስቶስ ውስጥ የነበረው ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያም መልክ ይዘው በሰው ምሳሌ ሆኖ ራሱን ባዶ አደረገ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞቱም ይህም የመስቀል ሞት እንኳን የታዘዘ ሆነ። ከዚህ በዚህ ምክንያት እግዚአብሔር ያለልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩት ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል እና ኢየሱስ ክርስቶስ ያደረገውን ማለት ነው። ኦኬ ወረደ፣ በምስሉም እንደ ሰው ተገኝተ፣ ታዘዘ። ይሄ በክርስቶስ የነበረው ሀሳብ በእናንተ ዘንድ ይኑር ማለት ነው። ስለዛ 12 ላይ እንግዲህ ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ፣ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ፣ ጳውሎስ በአካባቢያቸው ባይኖርም ማለት ነው። ስርቅ በፍርሃትና በመንቀጥቀጥ እላይ ያሉትም አንድ ላይ የጠቀሰው በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ህብረት ቢሆን፣ ርህራህ ቢሆን ደስታዬን ፈጽሙልኝ፣ በአንድ ሀሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድ ሀሳብ ይሁን፣ ለወገኔ ይጠቅማል በማለት ይሁን የሚለውን ማለት ነው እዚህ ጋር ኦኬ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ከላይ ያለውን ማለት ነው። በቃ ይህንን ፕራክቲስ አድርጉት፣ ኤግዚቢት አድርጉት ስለ በጎ ፈቃዱ መፈለግንም ኢቨን እነዚህንም እንኳን ከላይ የጠቀሳቸውን ማለት ነው እኮ ኢቨን እነዚህንም እንኳን እን እንዶ ተነሳስተን ላድርጋቸው ላድርጋቸው ተባብሎ ራሱ አይደለም እነዚህ የሚደረጉት። አዲስ ኪዳን እኮ በጣም እኮ የሚገርም እኮ ነው። ጸጋ እኮ ነው። ሁሉም ነገር የሚሰራው እግዚአብሔር እኮ ነው። ሁሉም ነገር በውስጣችን የሚሰራው ማለት ነው። እጃችንን ወደ ላይ እስካደረግን ድረስ ሁሉም ነገር እግዚአብሔር በውስጣችን የሚሰራው እሱ ነው ማለት ነው። ብቻ ከህጉ ጋር ግን እንፋለማለን፣ እንሰራዋለን፣ ህግ እንጠብቃለን ስንል ግን ሞት የሚባለው ነገር በህግ በኩል ከቻችልናል ማለት ነው። ያው ጎስቋላነትን ነው የምናተርፈው ማለት ነው። ሮሜ 7 ላይ እንደተጠቀሰው ያው ጎስቋላው ሰውዬ ከህግ ጋር አፋለማለው ብሎ መጨረሻ ላይ በዝረራ እንደተሸነፈ ማለት ነው። ውጤቱ አላማረም ማለት ነው። በጎ የሆነውን ስፈልግ ክፉ የሆነውን ሳደርግ ራሴን አገኘዋለው እንዳለው ማለት ነው። ሕጊቱ በራሷ መልካም ናት፣ በጎ ናት፣ ፍጹም ናት። ዘ ሎው ኢዝ ጉድ ይላል። መጨረሻ ላይ ግን እቺ ጉድ የሆነችው ህግ ጉድ አመጣችብኝ ይላል። ቢኮዝ በህጊቱ መካከል በህጉ ውስጥ ሞት መጣብኝ ይላል። ሞት ህጉን ምክንያት አድርጎ በውስጡ መጣብኝ ይላል። እና መልካም የሆነችው ህግ በእሷ በኩል ግን ሞት መጣ ይላል። እና ቢኮዝ ሰው ያንን ህጉን መፈጸም ስለማይችል ማለት ነው እና ይህንን ነው በክርስቶስ ስንሆን፣ በመንፈስ የህይወት መንፈስ ህግ ስንመራ ግን ሁሉም ነገር የሚያደርገው እሱ ነው። እዚህ 13 ላይ የሚናገረው እሱ ነው። 12 ላይ ወዳጆች፣ ሁልጊዜ እንደታዘዛችሁ ከላይ ታዘዙ ብሏል። እንደታዘዛችሁ፣ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ወርክ አውት የራሳችሁ መዳን ፈጽሙ የሚል የሌሎች እንግሊዘኛ መጽሐፍ ቅዱሶች ላይ የለም። ፈጽሙ የሚል ፊኒሽድ ወይም ደግሞ ፐርፌክት አድርጉት የሚል ቃል የለም። ወርክ አውት ዮር ሰልቬሽን ነው የሚለው። እሱ ደግሞ ማለት ኤግዚቢት አድርጉት ከላይ ያሉትን ግለጡት፣ ፕራክቲስ አድርጉት። ኤግዚቢሽን፣ ኤግዚቢሽን ማዕከል ኦኬ፣ ማሳየት ነው እዛ ሰው ማየት ነው እንጂ የሆነ የሚቀጠቀጥ ነገር ኤግዚቢሽን ማዕከል ውስጥ የለም። ኤግዚቢት ማድረግ ማለት ነው ራይት። እሱ ነው እና ስለበጎ ፈቃዱ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው። ኢቨን ከላይ ያሉትንም ራሱ እንኳን የሚሰራው ማን ነው? እግዚአብሔር ነው እንጂ እኛ ጥረን ተጣጥረን የምናደርገው ነገር የለም። ስለበጎ ፈቃዱ ማድረግንም መፈለግንም እንድንፈልግ የሚያደርገንም እሱ ነው። ማድረጉንም የሚያደርገን ደግሞ አሁንም ጸጋው ነው ማለት ነው። የራሳችሁን መዳን ፈጽሙ የሚለው የሆነ በጣም የተሳሳተ የሆነ አመለካከትና ትርጉም ይዟል ኢትዮጵያ ውስጥና እና የሆነ ሰንበዲ ጀምሮ አንተ ፈጽመው የተባለ ነው የሚመስለው ቃሉ እንደዚሁ በጥሬው ሲታይ፣ በጭራሽ አይደለም። እና ፕሊዝ፣ የምመክራችሁ ነገር ይህንን መጽሐፍ ቅዱስ ስታጠኑ በቃ አዲሱ መደበኛ ትርጉም ወይ እንግሊዝኛ መጽሐፍ ቅዱስ አጠገብ ላጠገብ አድርጋችሁ አጥኑ፣ ማጥናት ከሆነ የምትፈልጉት። አለበለዚያ በጣም ብዙ ነገር ነው የሚሳተው የዶክትሪን ስህተት ውስጥ ሁሉ ነው የምንገባው ማለት ነው። አሁን ይህንን ጥቅስ የማይጠቅስ ሰው የለም፣ የማይጠቅስ አለማዊ ሁሉ ነው የሚጠቅሰው። አንዳንዱም ያስቁኛል። የራሳቸው መዳን ፈጽሙ ተብሏል ምናምን ተብሎ ይጠቅስ፣ ከዛ ፕሮፋይሉ ውስጥ ስትገባ ዘፈን ነው በሙሉ ሰውዬው የጫነው፣ እና ዘፈን ምናምን ነው የጫነው፣ በቃ ወይ ስዕላ ስዕላት ምናምን ነገር ጭኗል። እና ዘፈን ምናምን ጭኖ አለማዊ ነገሮችን ምናምን ጭፈራ ምናምን ጭኖ፣ ግን እዚህ ጋር የሚጠቅስልህ ይህንን ነው እና ጴንጤውም እንደዛው ነው ለምን እንደዚህ ተብሎ ስለተነገረው ማለት ነው። እና እኛ ክርስቶስ ጀምሮት እኛ የምንጨርሰው ነገር የለም። እሱ ሁሉን ነገር ጨርሶት በመስቀል ላይ ተፈጽሟል ብሎ ነው የሄደው። በተፈጸመ ህይወት ውስጥ ነው ከክርስቶስ ጋር ሞተን ከክርስቶስ ጋር ተነስተን፣ በዛው ህይወቱ ነው የምንኖረው ማለት ነው። መፈለጉንም ማድረጉንም በእኛ ውስጥ የሚሰራ ጸጋው ብቻ ነው ማለት ነው። ወርክ አውት ዮር ሳልቬሽን፣ ኤግዚቢት ዮር ሳልቬሽን ፕራክቲስ ዮር ሳልቬሽን ኦኬ፣ እንጂ ፈጽሙት፣ ጨርሱት፣ ገንቡት፣ ቆልሉት፣ ስሩት አይባልም። ይህ ክፍል እንደሱ እያወራ አይደለም። ጨርሶ ነው ማለት ነው። ስለዚህ ፊልጵስዩስ ምዕራፍ ሁለት ለት ቁጥር 12 ይህንን ይመስላል። እንግዲህ እንዲህ እንዲህ እያለን አሁንም ሮንግሊ የሚጠቀሱ ያለአውዳቸው የሚጠቀሱ ብዙ የመጽሐፍ ቅዱስ ክፍሎች አሉ። እነሱንም እንደዚሁ በተራ እየመጣን እናስተካክላቸዋለን ማለት ነው። ወደ ቤታቸው፣ ወደ መጽሐፍ ቅዱሱ ሀሳብ፣ ወደ ጸሐፊዎቹ ሀሳብ እንመልሳቸዋለን ማለት ነው። በጣም ብዙ የመጽሐፍ ቅዱስ ክፍሎች ከዚህ ከመጽሐፍ ቅዱስ አውድ ወጥተው ተሰደዋል ተሰደዋል። በቃ እውነት በጣም ረጅም መንገድ ሄደዋል ሄደዋል ለረጅም ዘመናት ማለት ነው። እና እነዛን ተሰደው ያሉ ያለ አውዳቸው እየተወጨቁ የሚሰበኩ የምትማሯቸውን አስተማሪዎች የሚያስተምሯቸውን ክፍሎች እንግዲህ እየሰበሰብን ካሉበት ቦታ ወደ ቦታው ወደ ጸሐፊዎቹ አውድ፣ ወደ መጽሐፍ ቅዱሱ አውድ መመለስ ስራችንን እንቀጥላለን ማለት ነው። ከዚሁ ቻናል ጋር ቆዩ። ብዙ ነገሮችን እንማማራለን። ጸጋ ይብዛላችሁ፣ መልካም ጊዜ ይሆንላችሁ። ባባይ